እንደምናላችሁ የተወደዳችሁ የአሰልጣኝ ካርሎ አንቼሎቲ ሪያል ማድሪድ በሜዳው ፍጹም ያልተጠበቀ ሽንፈት ገጥሞታል። ኮርቤራንን አሰልጣኝ አድርጎ ከቀጠረ በኋላ ቫሌንሲያ በእነዚህ መቶ ቀናት ውስጥ እኝህን አሰልጣኝ ከሾመ በኋላ ባሉት መቶ ቀናት ውስጥ በጣም ተሻሽሏል። የመውረድ ስጋት የነበረበት ቡድን አሁን በየጨዋታው በሚያገኛቸው በጎ ውጤቶች ምክንያት ያንን የስጋት ጥላ እየገለጠ ነው። ግን ማንም ሰው ወይ አብዛኛው ሰው ተስፈኛ የቫሌንሲያ ደጋፊ ካልሆነ በስተቀር በቤርናቤው አመቱ ሙሉ ጨዋታ አሸንፎ የማያውቅ ከ2008ም ጀምሮ በዚህ ሜዳ ድል ኖሮት የማያውቀ ቡድን ያሸንፋል የሚል ግምት አልነበርም። ነገር ግን ዘጠና አምስተኛው ደቂቃ ላይ ለአንድ የውድድር ዘመን ለሪያል ማድሪድ የካስቲያው ቡድን የተጫወተው ኡጎ ዱሮ ከራፋሚር የመጣለትን ክሮስ በማስቆጠር ቫሌንሲያ የኮርቤራን ቡድን የአንቸሎቲን ሪያልን አሸንፏል። በእርግጥ ከዚያ በኋላ በተደረገው ጨዋታ ባርሴሎና ሪያል ቤቲስን ማሸነፍ ስላልቻለ የነጥብ ልዩነቱ በአንድ ብቻ ነው ይጨምር። ሶስት ነበር አራትን የሆነው በእርግጥ ሲግኒፊከንት ነው ለእኔ ከሶስት ወደ አራት በተለይ ደግሞ የቀሩት የጨዋታዎች ቁጥር ስምንት መሆናቸውን ስናስብ፣ ከዚያ በላይ የከፋ ሊሆን ይችል ነበር። ባርሰሎና ቢያሸንፍ የሪያል ማድሪድ ወደ ላሊጋው አናት የመመለስ ተስፋ የበለጠ ይቀዘቅዝ ነበር። ብዙ ድካም አለ፣ በባርሰሎናም በሪያል ማድሪድ ጨዋታዎችም ላይ ያየነው ሁለቱ ግዙፍ ቡድኖች በሳምንቱ አጋማሽ ባደረጓቸው የኮፓ ዴል ሬ የግማሽ ፍጻሜ ጨዋታዎች ምክንያት አካላዊ ዝለት እንዳለ ማየት ይቻላል። በቀደም አርብ እለት ስለ ሪያል ማድሪድ ሀምሳ ጨዋታ ማድረግ አሁን ደግሞ እያንዳንዱን ጨዋታ እያደረገ እስከ ውድድር ዘመኑ ፍጻሜ የሚደርስ ከሆነ ሰባ ሁለት ጨዋታ ሊደርስ ይችላል እያልኳ አነሳ ነበር። የዓለም የክለቦች ዋንጫ በተመለከተ እሱ ጠቅላላ የውድድር ዘመኑን የሚመለከት ነው። እንደምታውቁት የውድድር ዘመኑ የመጀመሪያ ጨዋታ ለሪያል ማድሪድ የአውሮፓ ሱፐር ካፕ ጨዋታን ከአታላንታ ቤርጋሞ ጋር ማድረግ ነው። የዓለም የክለቦች ዋንጫ ላይ ተጫውቷል። የስፔን ሱፐር ካፕ ተጨማሪ ሁለት ጨዋታዎች በጥር ሊያውም በከባድ የሳውዲ አየር ንብረት ስር ማድረግን ይጠይቃል። እሱም ፈታኝ ነበር። ደግሞ የቻምፒየንስ ሊግ ጉዟቸው በመጀመሪያው ስምንት ስፍራዎች ማጠናቀቅ ባለመቻላቸው ከማንቸስተር ሲቲ ጋር ተጨማሪ 180 ደቂቃ የሃይ ኢንቴንሲቲ እግር ኳስ መጫወት ነበረባቸው። እዚህ ላይ ነው የሳምንቱ አጋማሽ የኮፓ ዴልሬ ጨዋታዎች የመጡት። ሁለት ፈታኝ ጨዋታዎች ናቸው። ደግሞ የመልሱ ጨዋታ አራት ለአራት ያለቀው ጨዋታ በአካልም ፈታኝ ነው። ሁለት ሰዓት ነው የተጫወቱት። በስሜትም ግን በተለይ በመጨረሻው 30 ደቂቃ ብዙ ነገሮች ሆነዋል። ጨዋታው መደበኛ ዘጠና ደቂቃው ከመጠናቀቁ በፊት ሶስት ለአንድ ተመርተው ነበር። ሶስት ለሶስት ሆኑ እና ውጤታቸውን ሴኪሪ ያደረጉ መሰሉ። ከዛ ደግሞ ሚኬል ኦያርሳባል ሌላ ጎል አስቆጠረና ለተጨማሪ 30 ደቂቃ አስገደዳቸው። በተለይ የመርሃ ግብሩ መጨናነቅ የበለጠ በሚከፋበት በዚህ ጊዜ ተጨማሪ ግማሻት መጫወት ቀላል አይደለም። የዛ ሎድ ተጽዕኖም ይታያል ሪያል ማድሪድ ላይ። በእርግጥ ማድሪድ አመቱ ሙሉ የሚታይ የተዋህደ የቡድንነት ችግር ነበረ። ይሄ የትናንትናው ጨዋታ ለመጀመሪያ ጊዜ ታየ የሪያል ማድሪድ የፐርፎርማንስ ድክመት አይደለም። ግን እዚህ ላይ ደግሞ የተጫዋቾች መዳከም ሲጨመር እንዲህ አይነት ውጤቶች ያጋጥማሉ። በሁለተ የውድድር ዘመን አጋማሽ ሪያል ማድሪድ ወጥ አይደለም። በዚህ አመት አይ ቲንክ ካልተሳሳት አራት ከአራት በላይ ተከታታይ ጨዋታ አላሸንፍ። ለምሳሌ ባርሰሎና ያለፉትን ዘጠኝ ተከታታይ ጨዋታዎች አሸንፏል። ማድሪድ እንዲህ አይነት ኮንሲስተንሲ በዚህ አመት አላሳየም። በሁለት የውድድር ዘመን አጋማሽ ደግሞ ይኸው ከፍቷል። ትልልቆቹ ተጫዋቾች ወይ ኪሊያን ምባፔ ወይ ቪኒሽስ ወይ ቤሊንጋም ወይ ሮድሪጎ፣ አንዳንድ ጊዜ ሞድሪች ወይ ሌላ ተጫዋች ከስታሮቹ መካከል አንዱ ወይ ሁለቱ በጣም የሚያስደንቅ ብቃት አሳይተው ባለፈው ሳምንት ሌጋኔስን ሲያሸንፉ በምባፔ የግል ልዩነት መፍጠር ምክንያት ድል እንዳደረጉት ስታሮ ቻቸው ላይ የተመሰረተ ነው። የሪያል ማድሪድ የዚህ ውድድር ዘመን ውጤታማነት አንዳንድ ጊዜ ሁሉም ከዋክብት የተለመደ ችሎታቸውን የተለመደ ብቃታቸውን ማሳየት በሚቸግራቸው ጊዜ ግን ቡድኑ እንደ ፎልባክ ኦፕሽን እንደ እንደ አማራጭ የሚቆጥረው የጨዋታ ስልት የለውም። ይሄ ሁሌም ከሪያል ማድሪድ ጋር የምናነሳው ድክመት ነው ግን በዚህ ዓመት የበለጠ በተናጥል ተጫዋቾች ችሎታ ላይ ጥገኛ የሆነ ይመስለኛል። ቪኒሽየስ አስቀድሞ ሪያል ማድሪድን መሪ ማድረግ ይችል ነበር። የፍጹም ቅጣት ምት ስቷል፣ ጥፋቱ የተሰራው ኪሊያን ምባፔ ላይ ነው። ነገር ግን በዚህ የውድድር ዘመን አሰልጣኝ አንቼሎቲ አንድ ብቸኛ ወጥ የመለያ ምት የፍጹም ቅጣት ምት መቺ የላቸውም። እምባፔ ይመታል፣ ቪኒ ይመታል፣ ቤሊንጋም ይመታል። እነዚህ ሁሉ ተጫዋቾች በተለያየ ውድድር ዘመኑ ምዕራፍ የፍጹም ቅጣት ምቶች ስተዋል። እንደምታስታውሱት የምባፔ የዚህ ውድድር ዘመን አስቸጋሪው ሳምንት በአንድ ሳምንት ልዩነት ውስጥ በአንፊልድ እና በሳን ማሜስ የፍጹም ቅጣት ምቶችን የሳተበት ጊዜ ነበር። አሁን ባለው የፍጹም ቅጣት ምት መቼዎች ተዋረድ ቪኒሸስ ነው የፍጹም ቅጣት ምት የሚመታው፣ ከዚያ በኋላ እምባፔ ነው፣ ከዚያ በኋላ ቤሊንጋም ነው። ይህንን ከጨዋታው በኋላ አሰልጣኝ አንቼሎቲ ተናግረውታል። ቪኒሸስ የፍጹም ቅጣት ምት መሳት የሚያስኮንን አደለም በእርግጥ ነገር ግን ይሄ ተጫዋች ከዛ የባሎንዶር ውዝግብ በኋላ ወጥ በሆነ መንገድ ልክ ባለፈው ውድድር ዘመን በሁለተኛ ውድድር ዘመን አጋማሽ እንዳሳየው በላቀ ብቃቱ ላይ ይገኛል ለማለት ያስቸግራል። ምክንያቱ ጭንቅጣት ብቱን ስለ ሰዓት አይደለም። ያው ተቀይሮ ሲወጣም የቤርናቤዩ ታዳሚያን ቪኒሽስ ላይ ጮኸውበታል እንደምታውቁት። ነገር ግን የዛ የባሎንዶር ተጽዕኖ ይሁን የባሎንዶር ፋያስኮ ያንን ድራማ ታስታውሳላችሁ፣ እሱ እንዳይረጋጋ ስላደረገው ይሁን ወይ የማያቋርጥ ወሬ ደግሞ ከሳውዲ አለ ይህን ያህል መቶ ሚሊዮን ዩሮ ለማቅረብ ፈቃደኞች ናቸው ለሱ ይህን ያህል ደሞዝ ለዝውውሩ ይህን ያህል የዝውውር ክፍያ ለመክፈል ፈቃደኞች ናቸው የሚለው ጉዳይ አንሴት ላድርጎት ወይ የኪሊያን ባፔ መምጣትን ተከትሎ የሪያል ማድሪድ የማጥቃት ዳይናሚክስ በመጠኑ እንዲለወጥ ግድ ማለቱ ይሁን በአንዳች ምክንያት ቪኒሽስ ያለፈውን የውድድር ዘመን ባለፉት ጥቂት ዓመታት የነበረውን ብቃት እያሳየ አይደለም። ይህ ግልጽ ይመስለኛል። አልፎ አልፎ ችሎታውን ማሳየቱ አልቀረም። ለምሳሌ በሳምንቱ አጋማሽ ከሪያል ሶሴዳድ ጋር በነበረው ጨዋታ ሁለት በጣም የሚያስደንቁ የመጨረሻ ኳሶችን አንድ ጊዜ ለኤንድሪክ በኋላ ደግሞ ለጁድ ቤሊንጋም ሰጥቷል። የክህሎት ጥያቄ ሳይሆን የፎርም ጥያቄ ግን አለ እና እዚህ ጨዋታ ላይም ይሄ ታይቷል። በኋላ ጎል እንዳስቆጠረ አውቃለሁ፣ በሁለተኛው አጋማሽ ነገር ግን የፍጹም ቅጣት ምቱን አስቆጥሮ ቢሆን ኖሮ ነገሮች የቀለሉ ሊሆኑ ይችሉ ነበር። ሪያል ማድሪድ ደግሞ እንዳልኩት በግለሰቦች ላይ እንጂ በደንብ በተብላላ ሲስተም ላይ ዌል ኦይልድ በሆነ የእግር ኳስ ሲስተም ላይ የሚያተኩር አይደለም። በሁለተኛ የውድድር ዘመን አጋማሽ በተለይ ከኤስፓኞል ጋር በኮርኔያ ከተሸነፈ በኋላ ማግኘት ከሚችላቸው 27 ነጥቦች 14ቱን ያገኝ። ይሄ ለዋንጫ እየገሰገሰ ያለ ቡድን ፎርም አይደለም። ቫሌንሲያ በእርግጥ በጥሩ ሁኔታ ላይ ነው ያለው። ቫሌንሲያ ከጃንዋሪ 3 ወይም ኮርቤራርን ከቀጠረ በኋላ ሁለት ጨዋታ ብቻ ነው የተሸነፈው። በሁለቱ ግዙፎች፣ በባርሴሎና እና በአትሌቲኮ ማድሪድ ብቻ ነው የተሸነፈው። ግን ይህን ድል የበለጠ ብዙ ክሬዲት መስጠት የሚያስፈልገው ሶስት ተጫዋቾቻቸውን አሰልጣኙ በቅጣት ነው ምክንያት አላሰለፉም። ሶስት የመጀመሪያ አሰላለፍ ውስጥ የሚካተቱ ተጫዋቾችን ሆሴ ሉዊስ ጋያ፣ ዲሚትሪ ፎልኪዬ እና ሉዊስ ሪዮሃ፣ ሶስቱም ተጫዋቾች አልነበሩ። በማድሪድ በኩል የግብ ጠባቂ ቀውስ ነበር። ቲቦ ኮርቱዋ ለአርሰናሉ የማክሰኞ የቻምፒየንስ ሊግ ጨዋታ ዝግጁ እንዲሆን ምንም እንኳ ከጨዋታው በፊት በነበረው የመጨረሻ ልምምድ ላይ ቢሳተፍም፣ ነገር ግን ለቻምፒየንስ ሊግ ጨዋታ ዝግጁ እንዲሆንላቸው ስለፈለጉ እሱን አላጫወቱትም። አንድሪ ሉኒንም እንደዚሁ የቁርጭምጭሚት ህመም አለበት፣ ጉዳት አለበት። ስለዚህ ተጫዋቹ ተጠባባቂ ወንበር ላይ ነበር። ስለዚህ 19 ዓመቱን ፍራን ጎንሳሌስ የሚባልን የላፋብሪካ ተጫዋች የወጣት ቡድን ተጫዋች ነው ለመጀመሪያ ጊዜ የመሰለፍ እድል የሰጡት አንቸሎቲም እንደ ሃንዚ ፍሊክ ሁሉ ወይ እንደ ሚኬል አርቴታ ወይ ሌሎቹ በቻምፒየንስ ሊግ ሩብ ፍጻሜ እንደሚጫወቱ አሰልጣኞች ሁሉ የቻምፒየንስ ሊግ ጨዋታን ታሳቢ ያደረገ ላይናፕ ነበር የመረጡት። አንዳንድ ተጫዋቾችን አሳርፈዋል። ለምሳሌ ይጠቀሙበት አይጠቀሙበት አላውቅም ግን ራውል አሴንሲዮ፣ ኤድዋርዶ ካማቪንጋ፣ ሮድሪጎ እነዚህ ሁሉ ተጫዋቾች ተጠባባቂ ወንበር ላይ ሆነው የጀመሩት። ግን በ15ኛው ደቂቃ ሶስት ነገሮች ግልጽ ይመስሉ። አንደኛው ማንንም ሰውም አያስገርም እንደ ልማድ የሆነ ሪያል ማድሪድ ጨዋታን በጥሩ ሁኔታ ያለመጀመር ልማድ አለው። ይሄ ታይቷል ገና በ15 ደቂቃ ውስጥ። ሁለተኛው ቪኒሽስ የሳተው የፍጹም ቅጣት ምት ነው። ግን በሌላ ጨዋታም በቅርብ ጊዜ የፍጹም ቅጣት ምትቷል። እንደምታስታውሱት ከአትሌቲኮ ማድሪድ ጋር በነበረው የቻምፒየንስ ሊግ የሁለተኛ ዙር የመልስ ጨዋታ በዋንዳ ሜትሮፖሊታኖ የፍጹም ቅጣት ምትቶ ነበር፣ ማድሪድ በኋላ በመለያ ምት አሸንፎ ቢያልፍም። ታሬጋ የሚባለው ተጫዋች ነው እንግዲህ ኢምባፔ ላይ ጥፋቱን ሰርቶ አርቢትሮ የፍጹም ቅጣት ምት ሰጥተው የነበሩት። ሶስተኛው ነገር ሪያል ማድሪድ ምንም እንኳ ረጃጅም ተጫዋቾች ቢኖሩትም ኦሬሊዮን ቹአሜኒ፣ አንቶኒዮ ሩዲገር ሁለቱም ከሜትር ከዘጠና በላይ ናቸው። ነገር ግን በድጋሚ በሳምንቱ አጋማሽ እንዳየነው የቆመ ኳስ እና ክሮስ የመከላከል ችግር አለ። ረጃጅም ግዙፍ ተጫዋቾች ቢኖሩትም በቀደም ሚካኤል ኦያር ሰባል እንዲህ አይነት ጎል አስቆጥሯል። አራት ለሶስት ሪያል ሶሴዳድ የመራበት እና ወደ ተጨማሪ ሰዓት ጨዋታው እንዲሄድ ያስገደደበት ጎል በጭንቅላት የተቆጠረው ጎል ግዙፍ አይደለም ሚካኤል ኦያር ሰባል። እዚህኛው ጨዋታ ላይ ደግሞ ዲያካቢ ነው ጎሉን ያስቆጠሩ የቫሌንሲያው ተጫዋች አሁን የቆመ ኳስ የመከላከል ድክመት በሌሎች ጨዋታዎችም መታየቱን ማስተዋል ያስፈልጋል። ከመስመር የሚመጡ ኳሶችን ከምንጩ ማስቀረት ችግር አለ። በቀደም አሁን አላባ ሁለት ጎሎች ራሱ ላይ ያስቆጠረ እንበል እንጂ ከመስመር የመጡ ኳሶች ናቸው። ስለዚህ አደጋዎቹን ከምንጫቸው የማቋረጥ ችግር አለ። ሳጥን ውስጥ ከደረሱ በኋላም ሎ ክሮስ ሲሆን፣ ሀይ ክሮስ የመከላከል ችግር አለ። ዲያ አካባቢ የዛሬ አመት በጣም ዘግናኝ ጉዳት በሜስታያ ቫሌንሲያ ከማድሪድ ሲጫወቱ ገጥሞት ነበር። ነገር ግን በዚህኛው ጨዋታ በሁለቱም ሳጥን ውስጥ አንዳንድ ትልልቅ ክስተቶች ውስጥ ነበር። ጎሉን ማስቆጠሩ ግን ዋናው ነው። ግን እንዳነሳሁት የማድሪድ የቆመ ኳስ የመከላከል እና ክሮሶች የመከላከል ድክመት በሁለቱም ጎሎች ውስጥ ይታይ ነበር። የማድሪድ ከዋክብት ጥሩ ካልተጫወቱ ማድሪድ እንደ ወል ጥሩ መጫወት ይቸግረዋል ስል ቪኒን በድጋሚ ማጣቀሻ ላያድርግ። ትላንትና ቪኒሸስ የተጫወተው በተቃራኒ በኩል ከነበረው የቫሌንሲያ የቀኝ መስመር ተከላካይ ከማክስ አሮንስ ጋር። ማክስ አሮንስን እንግሊዝ ውስጥ የምታውቁት ይመስለኛል። ዲሴምበር ላይ ከመጣ በኋላ 30 ደቂቃ ብቻ የተጫወተ ተጫዋች ነው። ነገር ግን የመ የመጀመሪያ አጋማሽ ቪኒሸስ ምንም አደጋ ሳይፈጥርበት ከፍጹም ቅጣት ምቱ በስተቀር የሚጠቀስ እንቅስቃሴም ሳያደርግ ነው የወጣው። 30 ደቂቃ ብቻ በአራት ወር የተጫወተ ተጫዋች ነው። የፊትነስ ችግር ያለበት ተጫዋች ነው። ስለዚህ እንዲያውም ለቪኒ አይነቱ በዓለም ላይ በአንድ ለአንድ የትኛውንም የባላጋራ ጋራ ቡድን የመስመር ተከላካይ ኢምባላንስ ማድረግ ለሚችለው ተጫዋች ቀዝቅዞ አሳለፉ። ቅድም የጠቀስኩትን ነገር ምንድን የነካው ተጫዋች የሚያስብለውን ነገር የሚያጎላ ይመስለኝ። አልፎ አልፎ ብልጭ የሚል የማጥቃት ተስፋ የምታዩት ከእምባፔ የሚናገር ጁድ ቤሊንጋም ብቻ ነው ነበር። የመጀመሪያ አጋማሽ ከማብቃቱ በፊትም ግብ ጠባቂው ጆርዲ ማማርዳሽቪሊን የሚፈትኑ ሙከራዎች በማድሪድ አንፊቲያትር ያደረጉት እነዚህ ብቻ ናቸው። ስለዚህ ደካማ አጋማሽ ነበር በሪያል ማድሪድ በኩል። ከረፍት በኋላ ማድሪድ የፐርፎርማንስ ድራማዊ መሻሻል ስላሳየ ሳይሆን ከቆመ ኳስ የተቆጠረ ጎል፣ አንድ ጥንካሬ ነው ከቆመ ኳስ ጎል ማስቆጠር። ነገር ግን የማድሪድ ሲስተም አሰልጣኙ ያደረጉት ለውጥ ቡድኑን አነቃቅቶት አይደለም። ጎሉ የተቆጠረው ከማዕዘን ምት ቤሊንጋም ኳሱን ጨረፈው፣ በሩቁ ማዕዘን ላይ የነበረው ቪኒሽስ ጎሉን አስቆጠረ። እንደ መጠነኛ ሪዴምሽን ልትወስዱ ትችላላችሁ። ግን የቪኒሽስ ጁኒዮር ይሄኛው በአራት ወር ውስጥ ሶስተኛ የላሊጋ ጎሉ ብቻ፣ በአራት ወር ሶስተኛ ጎሉ ብቻ ነው። በእርግጥ ባለፈው የውድድር ዘመን እንደምታስታውሱት ቪኒ ትልልቅ ተጽዕኖ ያሳደረባቸው ጨዋታዎች የቻምፒየንስ ሊግ የኖካውት ጨዋታዎች ናቸው። የቻምፒየንስ ሊግ ፍጻሜ ጨዋታ የባየር ሚኒክ ሄደርሶ መልሶ የግማሽ ፍጻሜ ጨዋታዎች፣ ያ የሲቲ ጨዋታ በተለይ የመጀመሪያው ጨዋታ በጣም አስደናቂ ነበር። የኖክአውት ጨዋታዎች ላይ ድንቅ ነበር። ስለዚህ ይሄ እድል አለው ከማክሰኞ ጀምሮ ካርስናል ጋር። ግን በአራት ወር ውስጥ ሶስት ጎል ማስቆጠር ግን በሱ የብቃት ደረጃ ላለ ተጫዋች አነስተኛ ቁጥር ይመስለኛል። ደካማ የፍጹም ቅጣት ምትም ነው ደግሞ የመታው። የኮንፊደንስ ክራይሲስ ውስጥ ያለ ተጫዋች የሚመታው የፍጹም ቅጣት ምትም ነው የመታው። መጨረሻ ላይ ነው ግን ማድሪድ የበለጠ እጅግ ውድ ክፍያ የከፈለበት ጎል የተቆጠረ አሁንም የመስመር የመከላከል ድክመት ነበር። በቀደም ሌጋኛይስ ሁለት ጎሎችን ሲያስቆጥር ሁለቱም ጎሎች ከመስመር የተነሱ ነበሩ። ሶሲዳድ ይህንን አድርጎታል። ሌሎችም ቡድኖች በዚህ ሲዘን በተደጋጋሚ ይሄንን አድርገውታል። የማድሪድ የመከላከል ድክመት በርካታ አይነት ነው ግን ጎላ ብሎ የሚታየው በፉልባክ ስፍራ ላይ የትኛውንም ተጫዋች ቢጠቀሙ አልቀረፍ ያለ ክሮሶችን ከሶርሳቸው የማድረግ ከመጡም በኋላ ሳጥንን የበላይ ሆኖ የመከላከል ድክመት አለ። ሲያልቅ ብዙ ጊዜ ታስፈኛ ሆኖ የምናውቃቸው አንቼሎቲ ይሄ ዳውን ቢት የሆነ ድምፅ አለ አደለም? የተቀዛቀዘ የተሰላቸ የሚመስል ሰው ፕሬስ ኮንፈረንስ ነበራቸው። ፕሬስ ኮንፈረንሳቸውን ማየት ትችላላቸው። በእርግጥ ምን ብለዋል? ይህን ጨዋታ መሸነፍ አልነበረብንም። እንዲያው በግርድፍ ስታቲስቲክስ ካያችሁት ሪያል ማድሪድ ከሶስት በላይ ኤክሲጂ ከሀያ በላይ ሙከራዎች አድርጓል። በርካታ ሙከራዎች ነበሩ፣ ነገር ግን የአስፈሪነት አልነበረም። በተለይ በመጀመሪያ አጋማሽ አንድ አጋማሽን ተቀዛቅዞ መጀመር ጨዋታውን ከባድ ያደ በተለይ ደግሞ እንደ ቫሌንሲያ ካለ ጥሩ ፎርም ላይ ከሚገኝ ቡድን ጋር ሲሆን፣ በዚህ የውድድር ዘመን መሸነፋችን ተገቢ የነበረባቸው ጨዋታዎች ነበሩ። ይሄኛው ግን እንደዛ አይመስለኝም። ያለ ጥርጥር ይህን ጨዋታ ማሸነፍ ነበረብን። ከኋላ በተለይ ማሻሻላ እኛ ላይ ጎል ማስቆጠር ከባድ አይደለም ብለዋል። አሁን በማድሪድ በኩል ብዙ የተደረጉ ለውጦች አሉ። በዚህ የውድድር ዘመን እንደምታውቁት ቶኒ ክሩስን የሚተካ ተጫዋች ሪያል ማድሪድ አላመጣም። እኔ ቪኒሽስ ቅድም ካልኩት ባሎንዶሩ ነው ወይስ የዝውውር ወሬ ነው ወይስ የምባፔ መምጣት የማድሪድን የማጥቃት ዳይናሚክስ በመጠኑ ጎርቶት ነው። እነዚህ ሁሉ እንደው እንደ ቲዮሪ ልንወስዳቸው እንችላለን፣ ግን ባለፈው አመት ቅድም በጠቀስኳቸው ትልልቅ የቻምፒየንስ ሊግ ጨዋታዎች የሚደንቁ ፓሶች ከቶኒ ክሩስ ይመጡለት ነው። በርካታ መስመር የሚቆርጡ የባላጋራ ቡድንን የመከላከል መስመር የሚሻገሩ ኳሶች ይሰጥ ነበር። ያ ወደዛ ሩጥ እያለ በጣቱ እየጠቆመ የባየር ሚኒክ ጨዋታ ላይ የሰጠው አይነት ኳስ ማለት ክሩስን በተለይ በእሱ ካራክተሪስቲክስ መተካት አልቻሉ። ሴባዮስ በመጠኑ የክሩስን ጫማ መሙላት ከባድ ነው። በመጠኑ ያንን ጥቅም የሰጠባቸው ጨዋታዎች ነበሩ። ሜዳ ውስጥ ባለ ውህደት ክሩስን ያጣው ይመስለኛል። ቪን እሱን አልተካም። ሪያል ማድሪድ በውድድር ዘመኑ በሙሉ እናነሳው ነበር። ይህንን ችግር ማድሪድ የሚድፊልድ ዳይናሚክሱ ትክክል አይደለም። የክሩስ አይነት ተጫዋች የግድ አታመጡ። ዩኒክ ተጫዋች ስለሆነ አይገኝም ገበያው ላይ እንደልም። ግን መጠነኛ ቴክኒካዊ መመሳሰል ያለው ተጫዋች ግን ማምጣት ይቻል ነበር። ዙቪሜንዲ ይሁን ወይ ኪኒህ ወይ ሌሎች ተጫዋቾች እርግጠኛ አይደለሁም፣ ማን ሊመጣ እንደሚችል። ግን ይሄ የማድሪድ የምልመላ ሰዎች ኃላፊነት ነው። አትሌቲክ አማካዮች አሏቸው። ቴክኒካዊ እንደዚህ አይነት ችሎታ ያለው ክሬቲቭ አማካይ ግን የላቸውም ነው ምናልባት ቪኒም ቆይቶ ትሬንት አሌክዛንደር አርኖልድ ሲመጣ አርኖልድ መሀልም ላይ ይጫወት ወይ አሁን በሚጫወትበት የመስመር ተከላካይ ቦታ ላይ የሚጫወት እነዛ የቶኒ ክሩስ አይነት ፓሶችን የማቀበል ችሎታ ግን አለው። ምናልባት ለቪኒም ለምባፔም ለሮድሪጎም ይጠቅም ይሆናል። ይሄ እዚህ ላይ ግን እንዲህ አይነትም የፓስ የላቀ ፓስ የመስጠት ችሎታ ያለው ተጫዋች ችግር አለ። አሰልጣኙ የአቲቲዩድ ችግር አይደለም፣ የተነሳሽነት ችግር አይደለም የሚል አስተያየት ሰጥተዋል። ቫሌንሲያ ብዙ ስፔስ የሚሰጥ ቡድን አይደለም። እንዲሁም አንቼሎቲ የአርሰናል ጨዋታ የተለየ ይሆናል፣ ምክንያቱም አርሰናል የበለጠ ሊያጠቃን ይሞክራል፣ ስለዚህ በኤምሬትስ የበለጠ ጋፕ እናገኛለን የሚል አስተያየት ሰጥተዋል በ ይሄ በመጠኑ ሊያስኬሄድ ይችላል። ለነዛ የትራንዚሽን አጋጣሚዎች የሚስማማን የፍጹም ቅጣት ምት መምታትን ጉዳይ ለቪኒ የራስ መተማመኑን እንዲያሳድግ በማሰብ ነው የሰጠሁት ብለዋል። አሁን የትክክለኛ ሎጂክ እንደሆነም እርግጠኛ አይደለሁም። ምክንያቱም እንደምታውቁት እምባፔ ለፒቺቺ ከሌቫንዶቭስኪ ጋር እየተፎካከረ ነው። ባርሰሎና የፍጹም ቅጣት ምት ካገኘ ብቸኛው መቺ ሌቫንዶቭስኪ ነው። ስለዚህ ከፍተኛ ጎል አስቆጣሪ ሆኖ ለመጨረስ ለሚፎካከር ተጫዋች ነው ኖርማሊ የሚሰጥ። እሳቸው በቀደም ከቪኒሸስ ጋር እሰጣ አገባ ነበራቸው እንደምታውቁ። እንዲያውም አንዳንድ እንደ ሙቪ ስታር ባሉ ብዙሃን መገናኛዎች ላይ እንዳየ ነው ቀይር ያስወጣሃለሁ እያሉ ሲይዙትበት ሁሉ እናይ ነበር። በኋላ ነው ሁለተኛ ሲስቱን ለቤሊንጋም ሲሰጥ ያየ ነው። ስለዚህ አሰልጣኙ ብዙ ደስተኛ አይመስሉኝም በዚህ ተጫዋች ሁኔታ፣ እሱ ላይ ብዙ አያተኮሩ ይመስለኛል። በእርግጥ ግን ደግሞ ሪያል ማድሪድ በአጠቃላይ ሁለንተና የችግሮች ያሉበት ነው። እኔ ቅድም ካነሳሁት የቶኒ ክሩስ ጉዳይ ባሻገር ትናንትና ኤንድሪክን ቀይሮ አስገብተውታል። በኋላ ላይ በቅድም ግሩን ጎል አስቆጥሮ ነበር። ነገር ግን ባለፈው የውድድር ዘመን እና የነበረውን የሆሴሉን ፕሬዘንስ አታውታል። ሆሴሉ ባለፈው የውድድር ዘመን በአብዛኛው በቤንች ተቀማጭነት የውድድር ዘመኑ ላሳለፈ ተጫዋች ክብር ሊሰጠው የሚገባ የጎል ቁጥር ነበረው። ግን ደግሞ ሌላ አይነት ዳይናሚክስ ይሰጣቸዋል በተለይ ብዙ ክሮስ የሚያደርግ ከሆነ ሪያል ማድሪድ የሳጥን ፕሬዘንስ አለው ማለት ነው። ያ የባየር ሚኒክን ጨዋታው ውጤት የቀየረው ኮስ ነው። የቻምፒየንስ ሊግ ሴሚ ፋይናል ነው የምናወራው። ሆሴሉ ከለቀቀ በኋላ ኤንድሪክ መጥቷል። ኤንድሪክ 18 ዓመቱ ብዙ ተስፋ ያለው ተጫዋች ቢሆንም በካራክተሪስቲክስ ግን የተለየ ተጫዋች ነበር። ሆሴሉ ባለፈው የውድድር ዘመን በብዙ ጨዋታዎች ላይ የእሱ ፕሬዘንስ ውጤት ሲቀይር አስታውሳል። ሌላ የለቀቁት ተጫዋች አሁን እኔ ስለ ፋንዳሜንታል ተጫዋቾች አይደለም። ልክ እንደው ቶኒ ክሩስ አይነት ክፍተት የሚፈጥሩ ተጫዋቾች አይደሉም። ግን የሆሴሉን ከዚህ አንጻር ካያችሁትም እጦት ይመስለኛል ይገኛል የናቾም ጉዳይ ተመሳሳይ። ናቾ ባለፈው የውድድር ዘመን የማድሪድ አምበል ነበር። የመሀል ተከላካይ፣ የግራ ተከላካይ፣ የቀኝ ተከላካይ ሆኖ መጫወት የሚችል የዩቲሊቲ ተጫዋች ነበር። እሱንም አልተኩትም። እንደምታውቁት ሌኒ ዮሮን የማምጣት ፍላጎት ነበራቸው፣ ግን ከ20 ሚሊዮን ዩሮ በላይ መክፈል ፍላጎት አልነበራቸውም። የውድድር ዘመኑ መጨረሻ ላይ ኮንትራቱን ሲጨርስ ሌሎቹን ተጫዋቾች እንደወሰዱት ሁሉ እሱንም በነፃ የመውሰድ ፍላጎት ነበራቸው፣ ግን በመካከል አንድ አመት ብቻ ውለ ቀረው ተጫዋች ማንቸስተር ዩናይትድ ከፍተኛ ገንዘብ ከፍሎ አስፈረመው። ስልሳ ምናምን ሚሊዮን የከፈለው ማድሪድ ይህን ለማድረግ ፈቃደኛ አልነበረም። እነዚህም ክረምት ላይ የተወሰኑ የውሳኔ ስህተቶች ናቸው። የማድሪድ የቀይ መስመር የተከላካይ የመከላከል ድክመት ካርቫሃል የተጎዳው ኦክቶበር አሁን ላይ ያለ ነው። ኤፕሪል ወር ላይ ጥር ላይ እድል ነበረው። ሪያል ማድሪድ ትሬንትን ሞክሯል፣ ግን ሌላ የአጭር ጊዜ መፍትሄም ማድረግ አልቻለም። ሉካስ ቫስኬዝ በፍጹም ያንን ቦታ መሸፈን አይችልም፣ በመከላከል ድክመት አለበት። ፌዴ ቫልቬርዴ ያንን ቦታ ከበቂ በላይ የመሸፈን ችሎታ እንዳለው አውቃለሁ፣ ግን ከሱ የጥንካሬ ቦታ ከአማካኝነት መውሰድን ያስገድዳል። ናቹራል ፉልባክም አደለም። መጫወት ይችላል አንድ ነገር ነው፣ ግን ናቹራል ፉልባክ አደለም። ማድሪድ ጥር ላይ ተጫዋች የማዘዋወር ፍላጎት እንደሌለው የታወቀ ጥር ዝውውሮች አያደርግም። ሲያደርግም አንዳንድ ያልተሳኩ ዝውውሮች አሉ። እንደ ቶማስ ግራቨሰን ወይም ሎረን ፎቢየር አይነት ተጫዋቾች መጥተው አልተሳካላቸው። ግን አሰልጣኞች እና ክለቦች የኢመርጀንሲ ዝውውር ለማድረግ ደግሞ ፈቃደኞች መሆን አለባቸው። ሁኔታውን አዳፕት ማድረግ ፕራግማቲክ። ይህንንም አላደረግም እና መጨረሻ ላይ እነዚህ የውሳኔዎች በአብዛኛው ማድሪድ በቅርብ አመታት በተከተላቸው የዝውውር ውሳኔዎች ብዙ መደነቅ ያለበትም ቢሆን ነገር ግን እነዚህ ነገሮች መጨረሻ ላይ የአሰልጣኙም፣ የአንዳንድ አጠያያቂ ውሳኔዎች እንዳሉ ሆነው ባርሰሎና የማድሪድን ነጥብ መጣል ተከትሎ ወደ ስድስት ባያሰፋውም ከዚህ በኋላ ላሊጋውን ማሸነፍን ከባድ ያደርገዋል። ውጎ ዶሮ ሆኖ መጨረሻ ላይ እንግዲህ ጎል ያስቆጠረባቸው 2012 የውድድር ዘመንን በክለቡ ነበር ያሳለፈው የሄታፌ ተጫዋች ሆኖ ነው። ሪያል ማድሪድ ለላፋብሪካው ተጫዋቹን ያስፈረመው ለአንድ ዓመት በውሰት፣ ከዚያ ተጫዋቹ የሚያረካ ብቃት ካሳየ በቋሚ ዝውውር ለመውሰድ የዚዳን ቡድን ውስጥ 53 ደቂቃዎች በላሊጋ 14 ደቂቃ በቻምፒየንስ ሊግ ተጫውቶ ነበር። በዛ አመት ለካስቲያው ድንቅ የውድድር ዘመን ነበር ያሳለፈው። በዚዳን ስር ከዋናው ቡድኑ ጋር ብዙ ነው እንግዲህ ያደርግ ነበር ግን ማድሪድ አመጡ ሲያበቃ በ19 ጨዋታዎች 12 ጎል ያስቆጠረውን ተጫዋች በቋሚ ዝውውር መውሰድ አልፈልግም። በዚህ ቁጭት ያለበት ይመስላል። ጎል ካስቆጠረ በኋላ የደስታ አገላለጹ ወሰን አልባ ነበር። እንደዚህ አይነት የደስታ አገላለጽ ነበር ያሳየው። እንግዲህ አሁን ከአርስናል ጋር በሚቀጥለው ማክሰኞ ይጫወታል። ሌሎች ፈታኝ ጨዋታዎች ያሉበት እንደ ቢልባኦ ካሉ ቡድኖችም ጋር ይጫወታል። የላሊጋው ጉዳይ አሁን አሰልጣኙ ከጨዋታው በኋላ እንዳሉት ተስፋ አለን፣ አሁንም ግን የበለጠ ተወሳስባል ብለዋል። ያው ምናልባት ያንን አስተያየት ሲሰጡ ባርሳ ያሸንፋል ከሚል ስሌት ጋር ሊሆን ይችላል። ግን ከባድ ነው ላሊጋውን ከዚህ በኋላ ማሸነፍ የሚል አስተያየት ሰጥተዋል። እኔ በማድሪድ ድል ማድረግ ጊዜ ውስጥም የማያቸው ድክመቶች ነበሩ፣ የምናያቸው ሁላችን የምናስተውላቸው ድክመቶች ነበሩ። በዚህ አመት በተሸነፉባቸው ጨዋታዎች ሁሉ የራውል አሴንሲዮ አለመሰለፍ ሰዎችን ለምንድን ነው እዚህ ወጣት ተጫዋች ላይ ያላቸው እምነት የተሟላ ያልሆነው የሚል ጥያቄ እንዲያነሱ አድርጓቸዋል። አላባ ገብቷል ትላንትና ነገር ግን አራት ጊዜ ሲሸነፉ በአራቱም ጨዋታዎች ላይ ራውል አሴንሲዮ አልተጫወተም በዚህ አመት። ይህም አንድ ጉዳይ ነው፣ ምክንያቱም በተጫወተ ቁጥር ለስፔን ብሔራዊ ቡድን እስከ መጠራት ድረስ ያደረሰ አሹሪንግ ፐርፎርማንስ፣ የሚያስተማምል ፐርፎርማንስ የሚያሳይ ተጫዋች ነው። ስለዚህ ለዚህ ነው አንዳንድ ጊዜ አሰልጣኙንም የሴሌክሽን ጉዳይ በተመለከተ የሚመርጧቸውን ተጫዋቾችንም በተመለከተ ጥያቄ መጠየቅ የሚያስፈልገው። የእሳቸውም ሁኔታ የተረጋጋ አይደለም። እንደምታውቁት በዚህ አመት መጨረሻ ቡድናቸው ትልልቆቹን አንጫዎች ካላሸነፈ ማድሪድ አሎንሶ ሊያመጣ ይችላል። እንዲህ አይነት ወሬዎች እንሰማለን። ለማንኛውም ማክሰኞ ሶስተኛው ምን አይነት ሪስፖንስ ያሳያል? ሪያል ማድሪድ ምን አይነት ምላሽ በኤምሬትስ ያሳያል የሚለው ከሽንፈት በኋላ የሚደረግ ጨዋታ ስለሆነ ብዙ እንዲጠበቅ አድርጎታል። የላሊጋው ጉዳይ ግን አራት ነጥብ ነው። ነገር ግን በኤል ክላሲኮ ሄድ ቱ ሄድ አድቫንቴጅ ባርሳ ነው አራት ለዜሮ ስላሸነፈ ማለት ነው። ስለዚህ እንደ አምስት ነጥብ ልንቆጥሮ እንችላለን። ባርሰሎና በማድሪድ በሜዳው ከአራት ለዜሮ በላይ ውጤት ከተሸነፈ ብቻ ነው የሄድ ቱ ሄድ አድቫንቴጅ ሪያል ማድሪድ የሚኖረው፣ እሱ ደግሞ ለማሰብ ከባድ ይመስለኛል። ለማንኛውም ማክሰኞ ከአርሰናል ጋር የሚደረገውን ጨዋታ እንጠብቅ።